አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምናላችሁ ደህና የተከበራችሁ የአኑን የቁም ነገር ቤተሰቦች አልሐምዱሊላህ ረብቢል ዓለሚን ተመልሰናል። እኛ ብቻ ሳይሆን ማለት ነው ዮኒ ጋዩ ማን ነው? ዮኒ ባዩም የሚባሉ ሰውዬ ወደ ነበረበት ተመልሷል። ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ሌሎችም እንግዲህ ሙስሊሙ ማህበረሰብ እንግዲህ ፍትህ ይጠይቃል። ማን እንደሚጠይቀን እንቻ ምክንያቱም ሙስሊሞች በተደጋጋሚ ጊዜ ፍትህ ፍትህ፣ እረ የሚሰማው አካል የትኛው አካል ነው ይባላል። ሁልጊዜ መልስ የለም፣ መልስ የለም። የትኛው መልስ እንደተመለሰ የምታቁት ካለ ኮመንት ላይ አሳውቁን። አሁን ኒቃብ ብቻ ሳይሆን እየከለከላቸው ያለው ማክሲም ለብሰው እንዳይገቡ እየተደረገ ያለው ለምን? እስከመቼ ነው? ስለ ኒቃብ ጉዳይ ሁሌ እየሰማን ወደኋላ ወደኋላ እየተመለስን ዝም የምንለው ነው። ፍትህ ሊገኝ ይገባል። ቻይኖች ደግሞ በኢትዮጵያ አልተቻሉም። አንድ ወጣት ሰራተኛ በቻይናዊ አለቃው ራሱን እስኪስት ድረስ ተደብድቦ ሆስፒታል መግባቱም ተነግሯል። በገዛ ሀገራችን እንግዲህ ሰራተኛችን እየደበደቡ ነው እየተባለ ነው። እነዚህና መሰል ቪዲዮች ይዤላችሁ መጥቻለሁ። ሁላችሁ የሚ ቪዲዮ ላይክ አድርጎት ይሻላል። ተመልሰን አላችኋለሁ። አላሁ አክበር ነው አበ ከዛ ተመጠና ደግሞ አልሐምዱሊላሂ ምን አባህ ነው። አልሐምዱሊላህ ረቢል አለሚን ብለህ ቀስ ብለህ አትቀረም እንዴ? መቶ ሜትር ነው ያዝከው? ረጋ በልህ ብራዘር። ሰላት ነው፣ ፊት ለፊት አላህ ፊት ነው የምትቆመው። ሰላት ነው። በኹሹዕ ስገድ። አላህ አላህ አላህ ምንድን ነው እየቀደስክ ነው? እንደ አንተ፣ ኧረ ተረጋጋና ስገድ እንዴ። አንዳንዶቻችሁ ደግሞ አላችሁ እኔ እኔን ውጣሪ ለማንኛውም ይሄ የአብዛኛው ሰጋጅ ችግር ነው። ወይም ፈጥናለን፣ ወይም እንዳሁ ደግሞ ንቅርዘዝ እንላለን። የሆነ ያለው ጡማኒና ያለው ሰላት አብዛኞቻችን አንሰግድም። ይህ እውነት ነው። ስለዚህ ይህ እውነት እናስተካክለው። የሩሲያው ፕሬዝዳንት ቪላዲሚር ፑቲን ነብዩ መሐመድን የሚሳደቡ ወይም ቁርአን ላይ አላስፈላጊ ድርጊት የሚፈጽሙ ግለሰቦች ላይ ከባድ ቅጣት የሚያስቀጣ አዲስ ህግ መፈረማቸው ተሰማ። ህጉ በሩሲያ የሃይማኖት እኩልነትን ለመጠበቅ የወጣ ሲሆን ሙስሊም ህዝቦቿን ለመጠበቅ ያላትን ጽኑ ቁርጠኝነት ያጎላ ነው ተብሏል። ፑቲን ሩሲያ የእስልምናን ነቢይ ነቢዩ መሐመድን ታከብራለች። በነቢዩ ላይ አክብሮት የጎደለው ወይም አጸያፊ አስተያየቶችን በመስጠቱ ጥፋተኛ የሆነ ማንኛውም የሩሲያ ዜጋ ላይ ተግባራዊ ይሆናል ብለዋል። ማሻ አላህ በጣም ምርጥ መረጃ ነው የሰማ ነው። አባት ሀገር ሩሲያ ቤት በኩላቸው ወዴት ነች እንዴት ነች የሚሄጃው በሀገራችን ብንሄደስ እንደዚህ መብትን የሚያስጠበቀል መሪ ሲገኝ በጣም ደስ ይላል። የኛዎች ውስ ኮልፌ ቃራ ነው በሚገኘው የሚለም ትምህርት ቤት ላይ የኒቃብ ፍልከላ ድጋሚ መቷል። አሁን ኒቃብ ብቻ ሳይሆን የከለከላችሁ ያለው ማክሲም ለብሰው እንዳይገቡ እየተደረገ ያለው ለምን እስከ መቼ ነው? ስለ ኒቃብ ሁሌ እየሰማ ወደኋላ ወደኋላ እየተመለስን ዝም የምንለው ፍትሕ ሊገኝ ይገባል። እስከ መጨረሻው ድረስ ኮፒ ሊንክ ሼር እያደረጋችሁ ለሚመለከተው አካል አድርሱ። ፍትሕ፣ ለሚሊዮን ትምህርት ቤት ለኒቃቢ ውስጥ እህቶቻችን፣ አምናም ካቻ አምናም ዘምድሮም፣ ፈተ ለሙጥቅንቄዎች፣ ፈተ ለሒጃብ፣ ፈተ ለእህቶቻችን፣ ፈተ ለሙስሊም ሁሌ ማለት ነው። ጭወት ብቻ የሚመለከተው አካል መንግስት፣ መጅሊስ፣ የሃይማኖት ጉባኤ ምና ይጨዋል። ከጨዋላ ዝም ይባላል። ምር ነው የሚያደረገ ነገር፣ ዝም ማለት ይሻላል። ሀይቃ እኔ ሙስሊሞች በጣም ነው ወደ አለባበሳቸው፣ ስርዓታቸው መልካቸው ጨዋነታቸው፣ በእውነት በእውነት ታማኞች ናቸው። ንግድ ላይ እንኳን እኔ ንግድ ኢትዮጵያ ውስጥ ብከፍት ሙስሊም ነው የምቀጥረው። አይሰርቁም፣ ሌብነት የለባቸው ጨዋ ብቻ ናቸው። በቃ ለእምነታቸው ታማኞች ይሞታታል እንጂ አይሰርቅም። ይሞታታል እንጂ መልካቸው ራሱ በሆነ ሂጃባቸውን አድርጎት ጽድቅ ትያለው። በቃ አንዳንዴ እንዲህ ነው ማያቸው፣ በጣም ያማምሩ እዚህ ስድብ አሁን እዚህ ጋር ያለው ጌታን እንደዚህ እንደዚህ ጌታን ዳጣ ያሳማ ስጋ በዳጣ ይበላሉ። አትችላቸውም። ሹሩቤ እናንተ ሹሩቤ ጋር የሹሩቤ ተማሪዎች ናቸው። እዛ ዳጣ እየበላቸው ባለፈው እየሰደቡኝ። እርሚ ግባና የሙስሊሞች እንትን ፕሮቴስታንቶች ናቸው። ስለ ገብቶ ሳይ ፕሮቴስታንቶች ናቸው። ቴምር ሙስሊም ናት እሷ፣ የፎረሸች ነቻ እሷ፣ ሂጃብ አታደርግ፣ አትሰግድ፣ ምን ሰላቱ አትሰግድ፣ ቁርአን አትቀራ። እንደዚህ አይነት ሙስሊም እኮ በስም የስም ሙስሊም እኮ አይደለም ማለት ነው። ሙስሊም ሙስሊም ሲባል የዝም ብሎ ስሙን የተሸከመው እኮ አይደለም እሱማ። ፕሮቴስታንቶችም እኮ እነዚህ ጴንጤ ምላቸው እኮ የስም ጴንጤዎች ናቸው፣ የመዝሙር ጴንጤዎች ናቸው እንጂ የስም እኮ አይደለም፣ የስም የተሸከመው እኮ አይደለም። ትክክለኛ ሰላቱን የሚሰግድ ቁርአን የሚቀራ ይህ እንደዚህ አይነቱ ሙስሊም ነው እንጂ ብሎ የስም ተሸክሞ ምናምን የሚለውን ነው እንደዚህ አይነት ሙስሊም ወንድም እህቶች፣ ወይት አላችሁ የት ናችሁ? ለማንኛውም የሀብታም ስድብ ከባል ዳጣ ዳጣ እኮ የእለት ተእለት ምግባችን ነው። ለማንኛውም ማሻላ ደስ ያለ እንደዚህ አይነት ምስክርነት ስትሰማ ሙስሊም ወይ ታማኝ ናቸው፣ ሀቀኛ ናቸው አይሰርቁም አይሳደቡም፣ ሲባል ህደ ሐቂቃ ማለት ነው። ያው ሶሻል ሚዲያው መጣና ግን ሰው ለመፈመስ ብሎ ስግድ ፈምስ እያለ ማለት ነው። ያው ስግድ ፈምስ የሚባሉ ነገር አላማው ሌላ ቢሆንም የተናገሩ ሰውዬ ነገግታች ያለው ማህበረሰብ በአስቀያሚ ነገር እየተጠቀሙ ይገኛል። ሰው ዛሬ ዘንድሮ ሳልቦ አደባባይ ላይ ፈስቶ መፈመስ ነው የፈለገው። ያ ነገር ከመጣ ወዲህ ባህል፣ እምነት መከበር ተትቷል። ትልቅ ሰው ቤተሰብ ምናም ይለኛል ጓደኛ ይለኛል እናት አባት ይለኛል የሚባለው ነገር ቀርቶ ሰው ዛሬ ለመፈመስ ሲል የማያደርገው የማይፈቅለው የማይቧጥጠው ነገር የለም። ይህ ነገር ደግሞ እምነትን እያሰደበ ይገኛል። ኢንሻላ ከእንደዚህ አይነት ስነ ምግባር ውስጥ የተካተታችሁ ሙስሊሞች ካላችሁ ተው ተው እንላለን። እስኪ ሁላችሁም አዳምጡትና ቪዲዮውን በደንብ ሼር አድርጉት። እንስማ እስኪ ያያ ምን አጠፋ። አይኔን እያያችሁ ታዳምጡኛላችሁ፣ ሁላችሁም ይህን ቪዲዮ ሼር ታደርጉልኛላችሁ። ይኸውልህ በመጀመሪያ ደረጃ እኔ ይሄ ልጅ የሆነ ነገር ሲሰራ ቪዲዮ እንዲታይለት ስሜቱን ያስቀድማል። ያያዘ ልደታ ራሱ ጥፋቱን አምኖ የእኔ ጥፋት ይሄ ነው ብሎ ማለት ቢያግበሰብሰውም ይቅርታ ጠይቁ። አንተ ግን ጥፋቱን አምኖ ባለቤቱ ራሱ ይቅርታ የጠየቀበትን ጉዳይ ምን አጠፋ ብለህ ቪዲዮ ሰራ። አስመሳይነት ከዚህ ነው የሚጀምረው። ከእንደንተ አይነቱ ጋር ልንስማማ አንችልም። ጥፋቱን አምኖ ቪዲዮ ሰርቶ እንደገና አንተ ምን አጠፋ ብለህ ቪዲዮ ስትሰራ ትንሽ አታፍርም? ከአንድ ሚሊዮን በላይ ተከታይ አለ። ምናልባት ህፃንነትም ልጅነትም ካለብህ አላቅም። ይህንን የምናዳምጠው ሙስሊሞች በመጀመሪያ ደረጃ አከብራችኋል ወዳችኋለሁ። ግን እወዳችኋለሁ አከብራችኋለሁ፣ ማክበር ግዴታ ነው። በነገራችን ላይ የምትወደኝ ከሆነ ደግሞ አመሰግናለሁ፣ ከልብህ ከሆነ ማለት ነው። እኔም አከብራለው ግዴታ ስለሆነ። ግን ይህ ልጅ አሁን እወዳችኋለሁ አከብራችኋለሁ እያለ ያለው ልጅ ከዚህም በፊት በግልጽ እስልምናን አታክ ሲያደርግ ሲሳደብ፣ ነቢዩን በግልጽ ሲሳደብ የነበረ እፎይን ጀግና ብሎ ቪዲዮ ይሰራ ልጅ ነው። አሁን አይኑን በጨው ታጥቦ እንደዚህ አይነት ቪዲዮ ይሰራል። ኦኬ እንቀጥል። አሁንም ይህንንም ቪዲዮ እናንተ ቤተ እምነት ላይ ቀን ከሌሊት ኦርቶዶክስን የምትሳደብ እችም ጋጥ ወጥ ለምንድን ነው ማትቃወማሽ? መሲ በመጀመሪያ ደረጃ የመሳደብ መብት የለህም። ማለት መጽሐፍ ቅዱስ ስድብን አያስተምርም፣ ሰላምን ነው የሚያስተምረው። አስተምሮቱን ስለምናቀው ማለት ነው። መጽሐፍ ቅዱስህን የምትከተል ከሆነ በዛ መንገድ ሚሄድ ያለብህ፣ ስድብን አታስቀድም። ከአንተ አይነቱ አማኝ ስድብ አይደለም መውጣት ያለበት ሰላማዊ የሆነ ጥያቄ ካለ እሱ ማቅረብ ነው እንጂ መሳደቡን ለሌላ ጊዜ ብትተው መልካም ነው። እንግዲህ መሲህ በንጽጽር ላይ የምትሰራ እህታችን ናት። መሲህ ክርስትናን በግልጽ አታካርጋለች ወይም ሌላ ሃይማኖትን ተሳድባለች። የንጽጽር ሃይማኖትን ከመስራት ውጭ ተሳድባለች ብላችሁ ካሰባችሁ እኔ ከዛሬ አመት ከምናምን በፊት ነው ቪዲዮ የሰራሁት እስልምና ውስጡ ነው። በእስልምና ሽፋን ክርስትናን ወይንም ሌላን ሃይማኖት የሚሳደብ ሰው ካለ ህግ ያለበት ሀገር ላይ ነው ያለ ነው። በህግ ጠይቁት። ቆየኩ ተግባባን አለ አንተ አይደለም ዛሬ የምትነግረን ተሳድባለች ባለች የምትለው ነገር ካለ አምጥተህ አምጥተህ ተቋረጠ እንዲ ልምችን ለመስማት ማለት ነው። ለማንኛውም ሁሉ ጊዜ የምለው ለጋለን የምራሱ ማለት ነው። የአንዱ መሰሀት የአንደኛውን እስተት ልክ ያደረገውም ይባላል። በቃ በመሲ ጉዳይ ላይ ስንገባበት ማለት ነው። መጨረሻ ላይ እንግዲህ ዋና ፖይንቱ አስተባ ስለሆነች ማለት ነው። ሙስሊም ውስጥ ተቀምጠው ወይ ሌላ እምነት ውስጥ ተቀምጦ ማለት ነው፣ ሌላን እምነት የሚሳደብ አታክ የሚያደረግ ሰው አይጠፋም። ያን ሲጠፋ ማለት ነው አንተ መሳደብ ወይ ደግሞ እሷ ስለሳደበች ያሰው መሳደቡ ልክ ነው መባሉ ተገቢ አለው ያዛሽኝ እዛ ጋር ያለው ተሳደበ ማለት አንተም እዚህ ጋ ያለው ወንድም ስለተሳደበ እኩላቸው ምንም ችግር የለውም ማለት አይደለም። ይህም ከተሳደበ ያን ከተሳደበ ለህግ መቅረብ ነው ህግ የሚሰማ ከሆነ ማለት ነው እንጂ ከዛ ውጪ እሷ ስለተሳደበች እሱ ምን አጠፋ ምናምን አይባልም። አጠፍቷል ጥፋቱ ምናምን ይቅርታ እጠይቃለን። እሷ ደግሞ ያልጻፈን ካልነበበች ከተሳደበች ማለት ነው እኛ እንድንቃወመላችሁ አትጠብቁ ነው እኛ ያው መጽሐፉ የተነበበ ብለን ስለምናስብ በቃ መጽሐፍ ቅዱስ ይሄ ነው የሚለው ክርስትና አስተምሮ ይሄ ነው የሚለው ብለን ልንቀበል እንችላለን። እናንተ መታፍ ስትቃወሙ እናንተ እውነት ስትናገሩ ደግሞ መሴ ትካለችን ብለን ደግሞ ልንትልል እንችላለን። ወይ ላሶ ሊሆን ይችላል ማለት ነው። ያ ልጅ አሁን በኡስታዝ ላይ ቀጠፈ ዋሸ። ብዙ ሰው የእስልምና አስተምሮት መስሎት ማለት ነው ተቀባበለው ሙስሊሞች አራጅ ናቸው የሚሆን ነገር ያን ነገር ለማህበረሰቡ ለማስፈን ማለት ነው መቀባቢያ ተደረገ። ነገር ግን ሙስሊሞች ደግሞ ተነሱና ይሄ ነገር ልካለም የተቋረጠ ነው ብለው አሳዩ። ያኔ እውነቱን የተቀበሉ ያዩ ሰዎች ማለት ነው እንደዚህ አለም ለሰሩትም ነገር ይቅርታ ጠየቁ። አብዛኛው ማህበረሰቡ ክርስቲያኑ ማለት ነው ኦኬ፣ በጣም ይቅርታ እኛ ሰው አሳሱ አሳስተምን በሚል ነገር ቪዲዮ ሰሩበት ማለት ነው። የነቃ ነቃ አውቆ ደግሞ የተኛ የቀሰቀሱትማ አይነቃም። ተውት እሱ ስለዚህ እናንተ አላችሁም እኮ ይሄ ነገር ውሸት ነው ብላችሁ የተነሳችሁት ሙስሊሞች ናቸው። ይሄ ነገር የተቋረጠ ነው ለተነሳን እናንተም እውነቱን አያችሁት ማለት ነው። ስለዚህ መሲ ክስተት ካለባት ያልጻፈ ነገር የምታነብቁ ሆነ ክርስትና አስተምህሮ ትክክል የማትናገር ከሆነ መታችሁ መቃወም፣ ይሄ ነገር ልክ የተቋረጠ ነው እንደዚህ ያልጻፈ ነው ብላችሁ መናገር ያለባችሁ የራሳችሁ ፋንታ ነው። ስለዚህ ምን የሚባል ነገር አለመሰላችሁ? እንለፈው ወንጌል በአናቱ ይተካል። የምን ወንጌል ነው የምታወራው ክብር ይበልጣል? ወንጌል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያዝኩኝ፣ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌልን ምን አባቱ ያደርግልኛል? በክብር አልደራድርም ነው ወንጌልን ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ እየመጣ ማንም የሚያቀረሽበን ስራ የለም። ኧረረረረ ትረገጣለህ ትረገጣለህ አ አ በደንብ አድርጌ ነው አ የምረግጥ። እንግዲህ ይህ ግለሰብ በኢትዮጵያ ካሉ እምነቶች እንግዲህ አብዛኛውን እያዳረሰ ይገኛል። ይኸው የቀረው ዋቂ ፈታ የፍቅር ሲዝን ምናምን ናቸው። እነሱንም በቅርቡ እንግዲህ ተቀላቅሎ እናየዋለን። ከዚህ ጋር እያይ የምናገረው ነገር ምንድን ነው? ይህ ግለሰብ ማለት ነው የሚናገራቸው ነገሮች የሚያደርጋቸው ድርጊቶች ማለት ነው ሀይቃ እኛ እንደ ፖለቲካ ልንጠቀመው እንቻለን ወይ እኛ እንደ ግብዓት ልንጠቀመው እንቻለን እንጂ ማለት ነው የሚናገራቸውን ንግግሮች አምነንበት ወይ ተቀብለን እንዳልሆነ ከዚ ከወዲሁ እንድታሰምሩበት እላለን። ከመጣ ነው ምናልባት ማለት ነው እንደኔ እንደኔ ምናልባት ከመጣውት ማለት ነው አሁን ለምሳሌ ስለ ስምና መጥፎ ጥሩ ነገር ከተናገረ ማለት ነው ያው ለፖለቲካ መጥበል በቻይናዊ አለቆቻቸው ድብደባ የደረሰባቸው የኢንዱስትሪ ፓርክ ሰራተኞች። በሐዋሳ ኢንዱስትሪያል ፓርክ በሚገኘው ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይናውያን አለቆቻቸው ድብደባና ጥቃት እንዲሁ እየደረሰባቸው እንደሆነ አዩዛ አበሻ ሰምቻሉ ሲል በፌስቡክ ገጹ አስፍሯል። ባለፈው እሁድ ጥቅምት 30 አንድ ወጣት ሰራተኛ በቻይናዊ አለቃው ራሱን እስኪስት ድረስ ተደብድቦ ሆስፒታል መግባቱም ተነግሯል። ሰራተኞቹ እንደሚሉት ስህተት ካዩ አለቆቹ ወዲያ ወደ ድብደባና ስድብ ይገባሉ። ከድብደባውም በኋላ ከስራ ማባረር ወይም ደግሞ ቅጣት ማስከፈል እየተለመደ ነው። በተደጋጋሚ ሪፖርት ቢያቀርቡም ሰሚ ማጣት የአስተዳደር ወይም የማኔጅመንት ሰዎች ስራ ለመግባት የሰው ኃይል ኃላፊዎችም የራሳቸውን ፍላጎት ብቻ ማስጠበቅ ላይ ያተኩራሉ ብለዋል። የስራ ሰዓትም ከምሽቱ ሁለት ሰዓት እስከ ጠዋት ሁለት ሰዓትም ረጅም ሰዓት እንደሚሰሩና ቅሬታ እንዳቀረቡ ገልጸዋል። የድርጅቱ የበጀት ቅነሳ የምግብ ጥራት እንዲቀንስና ሰራተኞቹ የጤና ችግር ወይንም ለጨጓራ በሽታም እንዲዳረጉ አድርጎናል እያሉ ይገኛሉ። ይህንን ጉዳይ እንግዲህ የሚመለከተው አካል ሰምቶ ለነኚህ ሰራተኞች ጥያቄ መልስ ሊሰጥ ይገባል። እጅግ በጣም ያዝናል። በገዛ ሀገራቸው እየኖሩ በገዛ ሀገራቸው እየሰሩ በገዛ አፈራቸው ላይ እየሰሩ እንደ ስደተኛ ስደተኛ ላይ እንዳለ ሰው ሲደበደቡ ቻይና ትልቅ ድፍረት ነው። እንግዲህ የሚመለከቱ አካል ቃ ህግና ስርዓት ሊያስከብር ይገባል። ማንም ማንም ሊቀጠቅጥ ሊሰልብ ሊያገላምጠ ተገቢ አይደለም፣ መብትም የለውም። ካልሰራ ካለፈድክ ስራ ላይ ካላገጥክ ማለት ነው፣ ሊያባረህ መብቱ ነው። እሱ ማለት ነው የድርጅት መስፈርቱን አማልቶ ማለት ነው። ከዛ ውጭ ማለት ነው እንደዚህ ሲያደረገው፣ እንዲ ሲመታው፣ እንግዲህ ኢትዮጵያ ላይ የሰብአዊ መብት ተሟጋቾች ካላችሁ ማለት ነው የነዚህን ሰራተኞች የነዚህ ልጆች እንግዲህ መብት ማስከበር ይኖረባቸዋል። ይህ ነገር ሳይ በጣም ደብሮኛል፣ ከፍቶኛል። ምክንያቱም ይሄ ነገር አስቡት በገዛ ሀገር ላይ እንዲህ ስትደረገ ሊሰራ ነው እንጂ የገባው ሊደበደብ ነው። እኔ መብት ነው ክለብ አልገባ፣ ይሄ የራሴ መብት ነው። ማንም ምንም ምንም ቢል አይደንቀኝም፣ አይመለከተኝም። በፊት ትገባ ነበር አልገባ፣ በፊትም በፊትም አሁንም አልገባ። እሱ ክለብ አይገባም፣ ምክንያቱም ሙስሊም ነው። ወንድም ባህሬን ከተር ምናልባት አሁን ያለበት ሁኔታ በትክክል ጥሩ ሁኔታ ላይሆን ይችላል ነገር ግን አላህ ከዚህ ያለ ቆሻሻ ስለጠበቀውም ጭምር ሊያመሰግን ይገባል። ናይት ክለብ ማለት የምድራችን ጀሀነም የቆሻሻዎች ሁሉ መስፈሪያ ያለበት ቦታ ማለት ነው። ቁማር ያለበት መጠጣት፣ መጨፈር፣ መስከር ያለበት ዚና፣ ሀራማት በሙሉ ያለበት የሰው ልጅ የመጨረሻው የመዝቀጥ ልኩን የሚታይበት ቀን በሰላም ገብቶ ምሽት ሌላ ሰው የሚሆንበት ቁማሩ፣ አደንዛዥ ዕፁ፣ ስካሩ፣ ዚናው፣ ዝሙቱ በሙሉ አላህ ሱብሓነሁ ወተዓላ ምሽቱን ለእንቅልፍ አደረግንላችሁ ብሎ ጤናማ ሰዎች ወደ መኝታ ሲሄዱ እነዚህ ሰዎች ግን ገና ለጋለም ብለው ሌሊቱን ለመጨፈር የሚሄዱበት ጤናማ ሰዎች የጧት ፀሐይ ጀንበርን ተመልክተው አዲስ ብሩህ ቀን ሲጀምሩ እነዚህ ሰዎች ገና ወደ እንቅልፍ ሄደው የሚያንኮራፉበት ጫማቸውን ሳይወልቁ ከነክርፋታቸው ከነጭንቀታቸው ሄደው የሚጋደሙበት እንቅልፍ ነቅተው እንኳን ሰላም የማይ የሚሰማቸው በሕመምና በጭንቀት በአስቀያሚ ስሜት ውስጥ የሚያልፉበት እጅግ የመጨረሻው የምድራችን የቆሸሸው ቦታ ይህ ቦታ ነው። አላህ ከዚህ ስለጠበቀው ያመሰግን ይገባል። ምክንያቱም ባለበት ነባራዊ ሁኔታ ውስጥ እሱ እየሰራው ባለው ሁኔታ ውስጥ እንዲህ በልበ ሙሉነትና በድፍረት ክለብን መቃወም ትንሽ ለሱ ከባድ ሊሆን ይችል ነበር። ነገር ግን ልበ ሙሉነቱና ድፍረቱ ውስጣዊ ማንነቱ በጠቃላይ አላህ ስብሐነሁ ወተዓላ በእርሱ ላይ ተስፋ ለመቁረጡን ዛሬም ገመዱ መያዙን የሚያሳይ ምልክት ነው። አላህ ደግሞ ካለበት ቦታ ፈንቅሎ አውጥቶ ሪጃል የዲን ወታደር የጌታ ወታደር ሀያል ያደርገው ዘንድ ዘንድ ድዋችን ነው። ሰውን ልጅ ወደ መልካም ለመሳብ አንዲት መልካም ነገር ካገኘንለት ያችን በብዙ ማብዛት እንጂ መጥፎ ማሰብ አያስፈልግም። ኸይር ነገር ካለው አላህ ኸይሩ እንዲያሰፋለት ድዋ ማድረግ የቻልነውን ያህል ዳዕዋ ማድረግ ከኛ ይጠበቃል። አላህ ለሁላችን የሚዘንልን። ወሰላሙ አለይኩም ወአሌይኩም አሰላም ወረህመቱላህ ወበረካቱ። በጣም እናመሰግናለን፣ ወንድማችን ጥሩ መልክት ያስተላለፈልን ወንድማችን፣ በፊልም አለም ውስጥ ያለ ወንድማችን አላህ ከዚ ከዛ አለም ያውጣው። በጣም ደስ እያል አሁንም አልገባም ማን ነው በፊትም አልገባም አሁንም አልገባም ወደፊትም አልገባም ክለብ ኢንሻአላህ ፊልሙ ላይ የማትገባ ጀግና ወንድም አላህ ጀነት ገባች በምን ምክንያት በውሻ ሱብሓነላህ ውሻ እንግዲህ በጣም ነጃሳ ተብሎ የሚታሰብ ነው አይደል ግን ጀነት ገባች በነቢዩ ነቢዩ ዐለይሂ ወሰለም በሐዲስ እንደነገሩን በበኒ እስራኤል ዘመን አንድ ሴት ነበረች ያኔ ሴተኛ ዳር የነበረች ውሻ ጠምቶ ስትመለከት እንደኔ ተጠምቶ ነው ይህም ውሻ ብላ ውሃ በማጠጣቷ አላህ ወንጀሏን ማራት አሉ

አንድ ነገር ልንገራችሁ። የምነግራችሁ ነገር ምንድነው? እንግዲህ ከሰሞኑ እንደምታውቁት በዛ ሚዲያ እና በአኑኔቲው አማካኝነት እንዲሁም በውሑድ ጀማዕ መሪነት የሚሰራ የሚያልቅ እንግዲህ መድረስ አለ። ይህ መድረሳ አልሐምዱሊላሂ ረቢል ዓለሚን አሁን ላይ ጥሩ እየሰራ ያለ አሁን ወደ መገባደዱ እየሄደ ይገኛል። ነገር ግን ማለት ነው እናንተን ከአላህ በታች ማለት ነው እናንተ ተማምነን የገባንበት ይህ ስራ ማለት ነው አሁን ላይ አጉል እንዳደረገን ሁላችሁ እንድትተባበሩን በአክብሮት ጠይቃችኋለሁኝ ቃ ይህን ያህል ወጪ ያወጣል ብለን ምን ያልጠበቅ ነው ያልገመት ነው ነገር ነው። ምናልባት መድረሰ በጣም ራቅ ያለ ቦታ ስለሆነ በጣም የትራንስፖርት ወጪና የሰራተኛ ወጪ ቃ ከምነግራችሁ በላይ ማን ነው በጣም ከፍተኛ ወጪ እየወጣበት ያለበት ሁኔታ ነው ያለው። ይህ መድረሰ እንግዲህ በንጥልጥሩ እንዳይቀር ማለት ነው እንድተባበሩ ነው። አሁን ስ ለወንድሞች የምታዝነው ለእህቶች የምታዝነው በዛ መድረሳ ላይ ማለት ነው ህፃናት እንዲቀሩበት፣ ልጆች እንዲቀሩበት ነገ የተሻለ ትውልድ እንዲፈራ የምትፈልጉ እህት ወንድሞ ወንድ ሴቶች ማለት ነው እናስቸግራችሁ በዚህ ከፊት ለፊት የምትታከውንት ማለት ነው የአቅማችሁ እንድታደረጉ እ እንደዚህ ጠይቄ አቃሉ ል ሊሆን ይችላል። ግን አሁን ላይ ግን በጣም ስተጨነቀ ነው ወንድ ከማለም ሆነ እኔም እንዲሁም የጀማዕ አባላቶች ማለት ነው ስተጨነቀን ነው አለም ብር በበቂ ሁኔታ እንጨልሳለን ብለን ነበር የገመት ነው። ነገር ግን ከምናስበው በላይ በጣም ከፍተኛ ወጪ እየወጣበት ያለ መድረሳ ነው ለማለቅ። አሁን የበር ወጪ ትንሽ አንዴታችን ግማሽ ይችላል ነበር። በጣም ከፍተኛ ወጪ ያለው በቃ ምን ልበላችሁ፣ በጣም ብዙ ወጪ ነው ያለበት። ገና ካሁኑ ገና እንትኑ ሳይል ማለት ነው፣ እንደዚህ የሲሚንቶ አላለቀም ቀሪ ምናምን ነገር እየተባለ ማለት ነው። ሰሞኑን እንግዲህ እየተደወለ እያስጨነቁን ያሉት ስለዚህ እናንተን እኛ ብቻ ከምንጨነቅ እስቲ አብረን እንጨነቅ። ስ ደጋግለብ ያላችሁ ማዘን የምችሉ ማለት ነው እዘኑና ለአራ ቤታችሁ ኢንሻላህ መንገድ አመሻሹ እያልኩኝ የዛሬን ቪዲዮ በዚህ ቋጫለሁኝ። በቀጣይ የተሻለ ቪዲዮ እንገናኛለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ